ቺ ደሞ ሳትደርስ ደረስኩ ብላን የምታጣድፈኝ ችጋራ። ሜሮን እየፈለግሽ ነው እንዴ? አንተ ደሞ እዚህ የምትሰራለ ምን ይመስልሽ? ቆይ እኔን እንድትከታተለኝ የቀጠለ ሰው አለ። እንድከታተልሽ ብቻ ሲሆን፣ እንድገልሽም አንቺ ከከፈልሽ 3 እጥፍ ተከፍሎኛል። ምን ወይኔ ባዩሽ፣ ያሳደኩት ውሻ መልሶ ነከሳኝ ማለት አሁን ነው ዘመኑን የሚያሽከረክረው ገንዘብ ሆኗል። ሜላት ናት አይደል የላከችሽ? እሷ በሰው ጀርባ የምትደበቅ አይነት ሴት አረበች። ልትገልሽ ብትፈልግ ራሷ ትመጣ ነበር። ቆይና ታዲያ ማን ላከ? አቶ በቃሉ የሚባል ሰው፣ መቼም ታውቂዋለሽ አይደል? ምን እና ልትገልለኝ ነው? በደንብ ነው። ምንጊዜም ቢሆን ብልጥ መሆን ቀላል ነው። ሁሉም ጨዋታዎች ደግሞ ፍጻሜ አላቸው። ፍጻሜው እንዴት ነው የሚለው ነው ዋናው ነገር። ወይኔ ገደላት። ወይ የለችበት፣ አንቺ ነበርሽ አስደበደብሽው። ደግሞ እኔ ምን ብዬ ነው የማስደበድበው? ታዲያ ምንድነው የምትይኝ እማዬ? ልጁን ያላገኛችሁት አንቺ እንዳልሽ ባዩሽ፣ አስገድለው። የምታውቂው ነገር አለ እንዴ እማዬ? አዎ ሀን። ልጁ ታስሯል። ምን እኔ ሳልሆን ምናሴ ነው ያሳሰረው። ቺ ምናሴ ምን ይሁን ብሎ ነው ያሳሰረው? ተረጋግ እስኪ እሱም እኮ ሳያቅ ነው። ቆይ እንዴት ያሳስረዋል እማዬ? የታምቹና ሴር እኮ ለእኔ ምን ማለት እንደሆነ አታውቁም። በጣም ያሳፍራል። ዛሬ ደግሞ ሰላምታም የለም እን እማዬ። ዛሬ እንዴት ደስ እንዳለኝ አጠይቀኝ። ቆይ ተሰብስባችሁ የት ሄዳችሁ ነው እንዴ? እና ማን አንተ? ሀና ሰላም ድም ብላለም ጭምር እኔ እነሱ የት እንደሄዱ አላውቅም። እኔ ግን እማየ የሚያስጨበጭብ ስራ ነው የሰራሁት። ጉረኛ፣ ምን ሰርተ ነው ይህን ያህል እስኪ ገንብቼ? ምናሴ ለምን አትነግረኝም? የእርግብን ፍቅረኛ አገኘሁት ማለት? የእርግብን ፍቅረኛ እኮ አግኝቼ በፖሊስ አሳስኩት። እማየ እንዴት ይህን ያህል ያስደነግጣል እንዴ? ቆየት አገኘው? ይህን ሁሉ ነገር ታደርግ የነበረው ድምብላልነች ምናሴ? ምንድን ነው የምታወራው? ድንብላል ምግብ የምትወስዱ ለግፍ ፍቅረኛ ነበር። ወይኔ የሚላት ምንድነው ያደረግከው? ምንድን ነው እስቲ ተረጋጊ። ይሄ እኮ በጣም ደስ የሚል ዜና ነው። በጣም ትልቅ ስህተት ነው። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን፣ ሰላማችሁ እግዚአብሔር ያላችሁበት። እንኳን ወደ ቻናላችን በሰላም መጣችሁ። ስለመጣችሁ እጅግ በጣም እናመሰግናለን። እንግዲህ እየተቻችሁን እየሰደባችሁን ሳይመቻችሁን ብቻ ዋናው ማየታችሁ ነው። ችግር የለውም እንረዳችኋለን፣ እና በጣም ነው የምናመሰግነው። የሚመቻችሁም ሳብስክራይብ አድርጉ ለእናንተ ምንም ማለት አይደለም፣ ለእኛ ግን ይጠቅመናል። እና የሚመቻችሁ ተከታተሉ፣ ወይም የማይመቻችሁ ደግሞ እጃችሁ ማንም የያዘባችሁ የለም፣ አልፋችሁ መሄድና የምትፈልጉትን ፕሮግራም መከታተል ትችላላችሁ። የዛሬውን ኖላዊ ድራማ ክፍል አስራ ሰባት እንግዲህ በጣም ምስቅልቅል ያለ ክፍል ነው። በነገራችሁ ላይ በቃ በጣም አድቬንቸር የበዛበት ክፍል ነው የዛሬው ክፍል። በባለፈው ክፍል መጨረሻ ላይ ሁላችንም እንደተመለከት ነው ታምቹ ታስረው ነበር፣ እሱም ያሳሰረው ምናሴ ነበር እና ካሳሰረው በኋላ ድም ብላለንም ሂጅ ብሎ ድጋሚ እንዳትመጭ ምናምን ብሎ አባሮ ሰዷት ነበር። ልክ እሷን እንደ ሰደዳት ነው ፖሊሶቹን ይዞ ከች ያለው መናሴ። ከዛም ልክ ከቤት እንደ ደረሰች ሀኒቾ እየጠበቀቻት ነበር፣ ምክንያቱም እንድታሳያት ስለምትፈልግ። ከዛ ግን የት ቆይተች ነው ከሱ ጋር እንደ ቆየች ምናምን ነገረቻት። ና ታሟል በጣም ከሰዎች ደብድበው ታሟል ብላ ነገረቻትና ና የጠይቅ እሷ ደግሞ የገመተችው ወይዘሮ ባዩሽ ናት ያስደበደበችው ብላ ነበር የገመተችው። ከዛም ምንም ጊዜ ሳያጠፉ አሁን እሱ ካለበት ቀጥታ ውሰጅኝ ያለቻት እሱም ካለበት ቀጥታ ወሰደቻት። ብትፈልግ የትፈልግ ቀን ሙሉ ብትፈልግ ምንም ብታገኘ አልቻለች። ምክንያቱም ታስሯ እሷ መታሰሩን ምንም አላወቀችም ሀኒቸው ከዛ እሷም የገመተችው ወይዘሮ ባዩሽ አስወስደው ነው እንጂ አለባይሆኑ ሮ አይጠፋም ብለው በጣም ተጨናነቁና ቤቱ ውስጥ ማንም ሰው አልነበርም። ምናሴም ፖሊስ ጣቢያ ካደረሰው በኋላ ተመልሶ ወደ ቤት ሄደ። ከቤት ሄዶም በቃ ትልቅ ጀብድ እንደሰራ ነገር ተኮፍሶ ነበር። ዛሬ በጣም ደስ ይሎኛል፣ ምን እንዳደረግኩ አታውቂም ብሎ ለእናቱ ነገራት። እናቱ ግን ከዚህ በቤት አባባ ኖላዊ መጣው፣ ይሄ ልጅ በእኔ ምክንያት ነው እዚህ ነገር ውስጥ የገባው ምንም እጁ የለበትም ብለው በደንብ አስረድተዋ ስለነበር የእሱን ንጹህ መሆኑን ስለተረዳች በህይወትህ ተሳስተህ አታውቅም ነበር፣ አሁን ግን ራስ እንኳን ለራሴ ቅርማ ታረግ ለትልቅ ስህተት ስተሳሳት ክብላ፣ እናቱ በጣም ነው የተናደደችበት። እሱም ያው መጀመሪያ ላይ አልገባውም ነበር። እኔ ላንቺ ብዬ ሁሉ ባደረግኩ ብሎ በእናት ተናደደ። ምክንያቱም እሱ የገመተው ከእርግብ ጋር ግንኙነት አለው፣ እርግብን ፖሊሶች ከያዙ ደግሞ እርግብን ይጠቁማል። ከዛ በኋላ እርግብ ወይዘሮ ባዩሽ ላይ መስክራ እና እናቱ ወይዘሮ ባዩሽን ገላ ከመታሰሯ በፊት እሱ እናቱ ማዳኑ ነበረ። ነገር ግን ትልቅ ስህተት ነው የሰራው ማለት ነው። ከዛም በጣም ተናዶ መኝታ ቤት ሄዶ ቁጭ ያለ ግራ ገብቶት ማለት ነው። ከዛም ሰላሚና መጣ ስታይ ቤት ውስጥ በቃ መጥቶ የሆነ የድብርትና የእንትና የረጫችሁ ሰዋለን እንደምናችሁ ነው ሁለታችሁም የተደበራችሁት ምናም ብላ ስጠይቀው ነገራት ሁሉንም ነገር ምናሴን ምናሴ ታምቹን እንዳሳሰረው እሷ የሚያውበት እንደት እንዳናቷን፣ እንዴት እንደዚህ ታደርጋለህ? የሀና ወንድም እኮ ነው፣ በጣም ነው የምትወደው። እንዴት እንደዚህ ታደርጋለህ አለው። ያኔ ስህተት እንደሰራ እሱም ገቦ በጣም ተጸጸተ። ሀኒቾ እና ድንብላልም ቀንም ሙሉ ቤት ውስጥ አልዋሉም፣ እና ማታ ላይ ሲመጡ የጠፍታችሁ ነው የትዳችሁ ነው ብላ ጠየቀቻት እና ወይዘሮ ባዩሽ ቀድማ ና ለች ማየ ብላ በጣም ለነገጠች። ከዛ ምን እንደወሰደችው እሷ ግን በተቃራኒ እሷ ወስደው አይደለም ታስሮ ነው፣ ምናምን ሲያሳስሮት ነው ሲባል አንቾ ደነገጠች። እንዴት እንደዚህ ያደርጋል? በጣም ታሳፍራላችሁ ብላ ሄደች። እናም በተደጋጋሚ ለታምቹ ብደውልለት ታምቹ ደግሞ አልፈልግም ስልክ ማንሳት። እኔ ታምቹን ማግኘት እፈልጋለሁ፣ ግን ያህና የማንንም እርዳት አልፈልግም ብሎ በጣም ተናደደ። አባባኖ ላዩም እንዴት ሀኒቾን ማንም ትላት አለ። እሷ ለአንተ ማንም ነው ወይ ምን አርጋ ነው ብለው በተደጋጋሚ ጥያቄ ሲጠይቁት እንደውም ከሳቸው ጋር ሁሉ ተጣልተው ወደ ቤት ሄዱ። አቤት የሚለው ለምድ የተጣላችሁት ምክንያቱን ለምደም እንደዚህ ምጣላት ግዴታ። እሱ ማግኘት ካለብህ እሱ ማግኘት ካለብህ ሀኒቾ ታቃለች ያለበትን እሷ ስለምጠቅ እሷ እርዳታው መጠየቅ አለብህ የምትወደው ከሆነ ለሱ ስትል በን አኒን ማናገር አለብኝ። እሱ በግትርነቱ ጸንቶ ቤት ድረስ መጥቶ ራሱ እንደውም ካላናገራችሁኝ ካናገራችሁኝ ባህና ጉዳይ ይሄዳሉ እያለ እያስፈራራቸው ነበረ። ከዛም አርፋተኛ በላውንስ እንደ አበዛኸው እያሉ በነገራቸው ላይ በጣም ነው ደስ የሚል። የአባባ ኖላዊና የጆሮ ንትርክ በጣም ነው ደስ የሚለው። የእውነተኛ አባትና ልጅ የሚመስሉ ምክንያቱም አባባ ኖላዊን ቢያ አስሬ እየተናደደ ባህና ምክንያት ቢያስቀይማቸው እሳቸው ግን ይቅር ይሉታል። እንጭራሽ ምግብ ሰርተው ቤታቸው አሳድረው ምናምን ነው የሚያባረሩት። በሌላ በኩል የባዩሽ ጠባቂ ነው ምንድነው የሚባለው? ቦዲጋርድ ሶስት እጥፍ ከሷ ተካፍሏት፣ እንግዲህ ባዩሽን የሚገድልበት መንገድ እያመቻቸ ነው። እዚህም አንደኛዋ መንገድ የተገኘችው ሜሮ ናት። ሜሮንን ማታ ቀጥራ ቀጥራት እንድታገኛት ሁሉን ነገር ነገራተኝ እና እሷም ያው ለት አማራጭ እሱንም ስለፈራችው ይሻለችው እና ከእሱም ጋር ባዩሽም እንግዲህ እሱ እንደታመነላት ነው የቆጠረችው። እንደውም ተምቱ እንደታሰረም ሂዶ ነገራተኝ። ከዛ በዛ ምክንያት እንዴት ዝም ትላለ? ሲታሰር ሁሉ ነገር ሲደረግ፣ ጭራሽ እንደምንም ብለህ የለ አስገድለው። ምክንያቱም እሱ እርግብን ያለበትን ስለሚያክ እርግብ ያለችበትን ስለሚያክ ሄዶ ከጠቆመን ያለቀል ነው። ስለዚህ እንደምንም ብለህ ለራስህ ስትል ግደለው ብላ ነበረ። ግን እሱም ፎክሮባታል። እኔ ቅድሜ ካልገድልኩሽ ምናምን ብሎ ዝቶባታል። እና በጣም ነው የምታሳዝነው ባዩሽ፣ መጨረሻዋ እንደዚህ በመሆኑ ማለት ነው። ከዚያ ምስል ካላነሳም ሲልላት በተደጋጋሚ ላ ተተደጋጋሚ ቀጥታ ከቤት መጣችና ልክ እንዳያት ወጥቼ ሄዳለሁ ብሎ በግድ ተግደርድሮ አስቀረችው። ከዛም ሆኖ ነገረችው እንደታሰረ ምናሴ እንዳሳሰረው አሁን ያለው እስር ቤት እንደሆነ ጓደኛው ነገረችው። በንዴት ቀጥታ ወደ እነ ሰላም ቤት ነው የሄደው። ሂዶ ሳሎን ከተቀመጠበት ምናሴን አንገቱን አንቆ ሊገድለው ሲል ሰላም መታገለገለችው ና እንደውም በጣም ነው በቃ እናንተ እንዴት እንደተደረጋላችሁ። ለነገሩ እናንተ ስለ ሰው ምን ያሳሰባችሁ ነው የራሳችሁ ነገር ቢሆን ኑሮ የራሳችሁ ሰው ቢሆን ህመሙን ትረዱት ነበር። አሁን ግን ህመሙን አትረዱትም፣ ብሎ በጣም ተናዱ። እንደውም እናትየዋ መታት። ትንሽ አረጋጋቸው። ከዚህ በፊት ደም ስለለገሳት ባለውለታ ነው። አባባን ውለውም በጣም ተናዶባቸዋል ባህኒ ቤተሰቦች። ምክንያቱም እንዴት ያው ሁሉ ነገር ነግሪያት እንዴት እንደዚህ ታደርጋለች ምናምን ብሎ ተናደደና አንቺም ቢሆን እነሱን ቤተሰቦችሽን ነው የመረጥሽው እኔ ጭራሽ እንዴት እንደዚህ ትለኛለህ? ብላ አባቷን እኔ ከቤተሰቦች አላስበልጠውም ቤተሰቦችን ከተምቶ አላስበልጥም ብላ ስትላባበ ኖሮ በንጅት እንኳን ካሱ ከኔን ማስበልጠሽኛል ብሎ ሳያስቡት ተናገሩ። በዚህም ሀይኖች የሆነ ነገር ሲባል መናፋረቅ ነው ስራዋ። በጣም አለቀሰች፣ እንዴት እንደዚህ ይለኛል? ብላ ተናደደች። ምናሴም እንግዲህ ክላሷም እየሄደ ይቅርታ ቢላትም በቃ ምንም ማናገር አልፈለገችም። ምክንያቱም በጣም ነው የምትወዳቸው ሁለት ለኔ ምን ማለት እንደሆነ አልገባችም። ስለዚህ ክፉ ነገር ተናግሬ ከማስቀይም ሄድ እያለች እያናገረችው ነበር። በዛም ምክንያት እንግዲህ ሰላም ነ ለወንድሟ ወግናለች። እናም ሊያናግራት ስትሞክር እሷ ግን ተናዳ በቃ ላናግርህ አልፈልግም፣ የሰራኸው ስህተት መቼም የሚቀር የሚባል አይደለም። ይህን ልጅ ታሟል አንድ ነገር ይሆንና መቼም ይቅር አልልህም ብላ ነግረዋለች። ተደብድቦ እንደ ታመመ ስላወቀች ማለት ነው። ነገር ግን በስከ መጨረሻ ወይዘሮ ሜላት እንደምታስፈተውና ሁሉን ነገር ፖሊሶችን እንዳናገረቻቸው ነግረዋለች ለጆሮ በዚህ ምክንያት ደስ ብሎታል። የወይዘሮ ባዩሽ ጠባቂም ወይዘሮ ባዩሽን ሜሮን ቀጥራት ካደረገ በኋላ የሜሮንም ብሯ ልትቀበል ነበር። እሱንም ሁሉ ክዶ ፊት ለፊት አግኝቶ እንግዲህ በስከ መጨረሻ፣ ኧረ በጣም ነው የሚያስጠላው። ግን መሞት የለባትም ወይዘሮ ባዩሽ እና በስከ መጨረሻም እንግዲህ ከአንቺ እጥፍ ስለተካፈለኝ የብር ጉዳይ ነው ብሎ እንግዲህ በጥይት መቶ ወድቃለች። እና በጣም ያሳዝናል። እስኪ በቀጣይ ክፍል ሆስፒታል ገብታ ትድናለች ወይስ ትሞታለች የሚለውን አብረን የምናየው ይሆናል። ውድ ቤተሰቦቻችን ደህና ሁኑ።